እና ይህንን በግና ይህን አበባ ሂጄ ልጄ እንምናፍቆኛለች፣ እሷም ናፍቃኛለች ሂጄ አያለው ግን ባይዘዊ ቤተሰቦች ይነ እያልተገኘሁት እስካሁን ልንገራችሁ አለ እንግዲህ ቤተሰብ ቅልቅል ነበረ የኔና የእሷ ቤተሰብ ቅልቅል ስላን ተደረገ። እኔ አሁን እነ ሩታ ቤት መግባት አንችልም አንችልም። ግን እዛ ቀን በሆስፒታል ግን ተገናኝተናል፣ ከእናቷ ጋር ግን አባቷንም ስላሉ መግባት አንችልም። ግን አሁን ታላቅ እህትዮዋ ስደውልላት እኔ ጋር ትግባባለች። እንዴት ናት ሩታ? ናፍቃይ ነበረ ምናምን ስላት፣ ና አባዬም እማዬም የሉም እስከ ሲመጡ ድረስ ገብተህ አይተሀት ትወጣለህ አለችኝ እና እንደዛ ስላለችኝ፣ አሁን ልጄንም ውርታን ላይ በግም ማሻአላ፣ በግ ደግሞ ትልቅ በግ ነው የገዛው። ጎበዝ ነህ። አይ ወንደ ወንድ ሆናል። አሁን ማለት ነው ወንደ ወንድ ሆናል ማለት ነው። ድሮም ወንድ ነህ ግን አውቀህ ነው እንጂ ከዛ አበባውንም የፍቅረኛ የሚሰጥ ማለት ነው፣ የሚስት የሚሰጥ አበባ ማለት ነው። በቃ ይዞ እንግዲህ ወደ ሩታ ቤት ሲገባ እህትዮዋ ተቀበለቻቸው። እህትዮዋ ደግሞ እንግዲህ ገባቸዋ። ያንመጣሁት መጣሁት የእንትን ቅልቅል አላደ ቅልቅል ስላልተደረገ የእሱ ፈርቼ ነው። አይገባም፣ ነውር ነው እና እሱን እስከ ሲያደርግ ድረስ እነሱ ቤት መግባት አንችልም። የእሱ ነው ያን ቀረብኩት አለ ማለት ነው እና አሁን ወደ ሩታ ደግሞ ደነገጠች። ሩታ ደነገጠች። እንግዲህ ሲገቡ በጣም ደነገጠች፣ አላወቀችም ነበረ። ለምን መጣህ አለችው። ደህና ነሽ ወይ አላት። ለምን መጣ መጣሁ ስትለ እንዴ እንሽ ደህና ነሽ ወይ አላት። ከዛ አጠገቡ ስን ሞቀው ሞቀው፣ ሶፍት ስጡኝ አለ። ሶፍት ሶፍት ሶፍት አለ። ሶፍት ስጡኝ ስትል ሻርቤ ልስጥ ወይ አለችው። ከዛ ሶፍቱን እንግዲህ ሞቀም ልክ ሲያያት ማለት ነው። እሷን በቃ ሽንቀጥ ብላ ነው ቁጭ ያለችው የጠበቀችው የነበረው ግን አላወቀችም። እውነት ስንናገር አላወቀችም፣ አላወቁም ብላለች እንግዲህ። አላህ ያውቃል ማለት ነው እና ቤተሰቦቼ ልጄን ልጄን ናፍቆኛ እንግዲህ ሰላም በኝ ሲላት፣ እሷም ስለምን መጣ ብላ ደነገጠች። ስደነግጥ እህቷ እህቷ እኔ ነኝ ደውሎ ሩታ ሰላም በዩ በትክክል እኔ ነኝ ደውሎ እነ ማዘር አሉ ወይ ብሎ ሲጠይቀኝ ናፍቃኛለች፣ ሩታም ልጄም ናፍቆኛ ሲለኝ እሺ በቃ ናና ቀስ ብለ ተሎ ብለ ትወጣለ አልኩት። እኔ ነኝና ያልኩት እሱ ምንም ያውቀ ነገር የለም አልኳት ና ከዛ በኋላ አበባው ተቀበለች። አበባ ልቀበልም ብላ ነበር ከዛ አበባ። ግን ደስ የሚላችሁ ነገር ሩታ ማለት ነው እንዴ ስሬስ እንደሆነች ብላ ነግራችሁ አንችልም። እውነት በጣም ጎበዝ ልጅ ናት። ጠንካራ ማለት ነው የምን መንሰብሰፍ ጎበዝ ወላሂ። ከዛ ምን አለች መሰላችሁ? ልጄን ልጄን ሲላት አይ ተኝተዋል፣ አንቀሰቅሰውም። አትለውም አንቀሰቅሰውም፣ ተኝተዋል አለችው። ኧረ እባክሽ ናፍቆኛል ይኸው ስላት፣ አንቀሰቅሰውም፣ ተኝተዋል ራሱ ጉዳይ አለችው። ከዛ በኋላ ያው አጨከነችም፣ ልጅዋን ልጅዋን አሳቀፈችው ማለት ነው፣ ልጅዋን ሰጠችው። ልጅዋን አቢይ አቢይ እያለ ያጫውተዋል፣ እሱም ያቅመስሎት ማለት ነው። ከዛ ሩታ ደግሞ ቀስ በል ልጄን፣ ባክሽን እንዲ እንዲ ምን ነው አታንገብግቢኝ፣ አይላት? ማታን ገብያን እንትን አልሽኝ እኮ ተሱና። ከኔ ማን ነው የምትወጂ? ስላት እኔ ልጄ ነው የምወደው፣ ከእንግዲህ ልጄ፣ የኔ ወርቅ፣ የኔ ወርቅ፣ የኔ ፍቅር፣ የኔ ወርቅዬ ሲያምር እንዴት አባቱ ነው የሚያየው። እች እች እች ስትለው ተናደደ አብርሽ ማለት ነው። ከዛ እኔ ስጣል ወረቅሽኝ ትተሽኛል አላት። ድሮስ አለችው። እና ይሄን ልጅ እስከ ስታገኝ ድረስ ነው እንደ የወደሽኝ ስላት አዎ አዎ ከእንግዲህ ማማ እኔ በቃ አናፍቅሽም ስላት ፎቶ ሆኖ እዛ ጋ ለጥፌ የአቢ የወልድ አባቴ ይሄ ነበረ ብዬ እለዋለሁ። ፎቶውን እዛ ጋር ለጥፍ ያለችው ጭራሽ ሲራ ታዋለችው። አዎ ሴቶች ስትባሉ እኮ እንዲህ ናችሁ። የፈለጋችሁትስ ካገኛችሁ በኋላ ዞር ብላችሁ አታዩ። ማለት እንድሮስ ላይ ይፈልገህ ነበር እንዲ ያለችው። እንዴት አድርጋ መርስ እንደሰጠችን ልነግራቸው አንችልም ማለት ነው በቃ እኔ ጠርተሽኛል፣ አይደለም ቦታ ማሰጭኝም። ከእንግዲህ ችላት እንዴ ከእንግዲህ? የልጄ እንጂ ያንተ አለችው። የልጄ ነው ወርቄ፣ የእኔ ወርቅ ወርቄ፣ ሁሉም ነገሬ ልጄ ነው አለችው። እሺ፣ ችግር የለውም። በጣም እንትን ብለሽብናል፣ ኮራሽብን በጣም። አናት እንዴ ድሮስ የመሰለ ወርቅ ያለኝ ላል ኮራ ነው እንዲህ ያለችው። ከዛ በኋላ እንግዲህ እኔ የመጣሁ የሄድኩ አይሻለሁ የመጣሁ የሄድኩ ሰላም እልሻለሁ እንግዲህ በቃ ሊሄድ ያው ከፍቶኛል፣ እንደ ከፋኝም ሊሄድ አላት። እንዴ ለምን ለምን ስላት፣ በቃ ከፍቶኛል፣ አላስደሰሽኝም፣ ከፍቶኛል አላት። እና እሷ ራስናት አሁን ምን ማድረግ አለባት? በነገራችን ላይ ማለት ነው ምን ናረግ አለባት አንተ እዛ አትቀመጥ ተቀመጣትች አትርህ፣ ራስ ተናግርሃል። መልስ ቅልቅል ስላልሄድን አይቻልም፣ ነውር ነው ብለሃል። ስለዚህ እሷ ምን ታድርግ? እሺ፣ ምን አለበት? እና ትናንትና ነው በጉ ደግሞ ይዞ ይሄደው ያለው ዛሬ ገዝቼ ይጃለው፣ ነገ ጾም ስለሆነ ቅዳሜ፣ ዛሬ ለዛሬ ሊታረድላት ብለዋል። እንግዲህ ቤተሰብ አብርሽ ጎበዝ ነው። በነገራችን ላይ አብርሽ በጣም ጠንካራ ልጅ ጎበዝ ልጅ፣ ሰምተው እንዳንሰማ አይተው እንዳላየ የሚሆን በቃ። ሁለቱም ተገጣጠሙ፣ ሩታና አብርሽ ማለት ነው እኩል ተገጣጠሙ ማለት ነው። ሩታ አይታችኋል። እስቲ ስንት ነገር አልፋ፣ ስንት ነገር ስትባል፣ ስንት ነገር እየተባለችው እያንተባለችው የለም ማለት ነው። ግን ምን ሆነች? አደገች እንጂ አለ ወደ ታች አልሄደችም ማለት ነው። ሰው የፈለገ ነገር ይላል፣ ይበል። ስለ ሰው ስለ ሰው ቀድጄ ልልበስበው ይባላል። እዛ አብርሽም ደሞ አብርሽ ራሱ ስንት ነገር ተሰድቧል። ስንት ነገር ተብሏል ማለት ነው። እሱም ይሄን ነገር ሁሉም አልፎ ለዚህ ደርሰዋል ማለት ነው። በጣም ደስ ይላል ማለት ነው። እንግዲህ ያላቸው ክብር የሩታ ቤተሰብ ደግሞ ያላቸው ፍቅር ያላቸው ክብር፣ በቃ ደስ ይላል ማለት ነው። እንግዲህ አብርሽ ጀግናው ማለት ነው። እንግዲህ በሬ የሚያክል በጉን ይዞ እንግዲህ ጎትቶ ገባ እንግዲህ። በሳምንት ሳምንት እና በአስራ አምስት ቀ ተብሏል እንግዲህ ከወፈረች ሩታ አሁን ነው ማለት ነው። አሁን ነው ሩታዬ ከወፈርች ማለት ነው። አሁን ወፍሪ ልጅሽን ምንም በቃ ከእንግዲህ ወፈረ በይ ጠገን በይ ቢ እንክት አድርገሽ ማለት ነው። ቢ የኔ እናት ማለት ነው። አንቺ ስትወፍሪ ነው ልጅሽም የሚወፍረው፣ ልጅሽም የሚያድገው ማለት ነው። አንቺ ቢ ማለት ነው። እና ቤተሰብ ያው አብረሸ እንግዲህ እየፈራ ነው ግን እየመጣ ማለት ነው። እኔም የፈራሁ ነው አለ። የፈራሁ ነው የመጣሁት። ግን ሩታ ምን ትላለች? ልታስፈራራው አሁን ነው የሚመጡት፣ ደቂቃ ነው የቀረው። አሁን ነው ሊወጡት ውጡ አትለው ውጡ፣ አሁን ይመጣሉ ባለች፣ ደነገጠች። በነገራችን ላይ ማለት ነው፣ ጭንቅላቷን የያዘች እንግዲህ ሩታ በልጅ በልጇን በቃ እየኮራች ነው ማለት ነው። እኔማ ጠቅላይ ሚኒስትሪ እንትን ምንድን ነው ሁኝ ያለው እኮ ልጅ ይዤ ያለው ተንግዲ፣ ማን ይነካኛል አለችው። ጠቅላይ ሚኒስትር እኮ ነኝ ኔ ከእንግዲህ ማንም አይነካኝም አለች። ማንም ማንም ማን አባቱ ደፍሮ ነው የሚነካኝ አለች ሲላት አለች በጣም ኮራሽብን አላት። ኧረ እኔ ለምንድን ነው ማን ኮራው? ይሄን የመሰለ ወርቅ ልጅ የተሰጠኝ የሰጠኝ አለች። አዎ እኔ ከኔ የበለጠ እኔ እኮ ነኝ የደከምኩበት ልጅሽ አላት። እንዲ አንተ አረገዝክ ምን አረክኔ የምለው ማለት ነው እዛም ቀን አጥሚ ጠጣ እኔ ምለው ማለት ነው። እዛ ቀን አጥሚ ጠጣ፣ ዛሬ ደግሞ እኔነኝ የደከምኩ አልክ። ጉድ እኮ ነው። አንተ ሸከምክ አላረገዝክ ምን ሰርተህ ነው አንተ? ቆይ አሁን አንተ ደከመኝ የምትለው አብርሽ ማለት ነው። ይሄ ነገር ሁሌ ጠይቃለሁ ጠይቃለሁ ያልኩ ጠይቃለሁ ያልኩ እንግዲህ ያልፈኛል ያመልጠኛል ማለት ነው። እና አንተ ምን ሰርተህ ምን ሳድገህ ነው የደከመህ ማለት ነው። እኔ ይሄ ጥያቄ ሆነብኝ ማለት ነው። እንግዲህ እየደከመችው ተሸክማ አይታው የእናት ያመሰገነችው እንግዲህ ሩታ ናት ማለት ነው። እየደረሰበት ነው የሚያውቀው ማለት ነው። እንግዲህ የደረሰባትን ጉዳት የደረሰባት ድካም እየደረሰባት ሁሉም አይታ እንግዲህ እናታቸውን እናት የመሰለ ሁሉም አመስግናለች ማለት ነው። የእናት ክብር ይገባታል፣ የእናት ብላ ብዙ ነገር እንግዲህ ያወራችው ሩታ ናት ማለት ነው። አንተ ምን አይተ ምን ሰርተ ምን አርገህ ነው ደከመኝ፣ እኔን ከላይ ን የበለጠ ደከመሽ እኔም እንዳቺ ደከሙ ያቺ ብቻ ነው፣ የእኔም ልጅ ነው። እንዲሁም በዚህ ልጅ የሚደባደቡ ነው የሚመስለኝ። በእውነት ሁኔታቸው ስታዩ ማለት ነው የሚደባደቡበት ነው የሚመስለኝ ልጁ ማለት ነው። እንግዲህ አብርሽ ልጁንንም ምክር ሰጥተዋል። እኔ ትንሹ አብርሽ ነህ ትንሹ ኮፒ ብሎ እንግዲህ ብዙ ነገር አንተም ስታድግ ይሄ ቪዲዮ እንድታየው ብዬ ነው፣ ታየዋለህ ይሄ ቪዲዮን፣ አይንን ክፈት እያለው ማለት ነው። አዎ ካደገ ልጅ እኮ አሁን ተለው ነው የሚያድገው፣ የአሁን ልጅ ማለት ነው። ካደገ ፎቶዋችሁ እንትንህን ገብተው የእናንተ ስልክ ላይ ያ የአሁን ልጅ ስልክ ይወዱ የለም እንግዲህ፣ ካስለመዳችሁት ማለት ነው። እኔ ልጄን ስልክ አላስለምደውም እስከ ሲያድግ ድረስ ማለት ነው። የፈለገ ነገር ቢሆን ማለት ነው። እንግዲህ ስልክ ካስለመዳችሁት ብዙ ነገር ገብቶ ያያል ማለት ነው። የተጣላችሁትም የተቆረሰው ኬክ ነገር አስተምራችሁት ያስተምራችሁት ሁሉ ሁሉም ነገር ያወራል ማለት ነው እንግዲህ አብረሸ አማቹ ቤት ነው አይደል አማች ቤት ነው የሚባለው አማቹ ቤት ማለት ነው እንግዲህ መጀመሪያውን እየገባው ማለት ነው ያው ሩታን ሊያመጣ ሄደ ከዛ በኋላ እንደዛው ነው የተገናኙት ማለት ነው አሁን የዘመድ ቅልቅልም አላቸው ከዛ በኋላ ልደር አላት ልቀመጥ እሷ ከፈቀደችልኝ እቀመጣለሁ ካልፈቀደችልኝ ግን እሄዳለሁ አለ እሺ አይ እሺ የምትለው አሳቧል፣ አለች ማቱና። እሷ እንኳን ሊያድር በትንሹ ፋታ ሰጠችው። ሂድ እና ተባቱ ይመጣሉ ብላ ደነገጠች። ነውር ነው። በነገራችን ላይ ነውር ነው። ሰው ቅልቅል ሳይገባ ምን ሳይል ልጅ አማች ቤት የልጅቷ ቤት አይመጣም ማለት ነው። ነውር ነው። የድሮ ደም ደም እንደ ደንብ መጠበቅ አለበት ማለት ነው። ትክክል ማለት ነው። ይሄ ነገር እውነት እውነት ሀሳብ ነው ማለት ነው። ስለዚህ ሩታ ምን አለችው? ውሄድ በቃ እሺ መቼ ልምጣ? ውስጥ ይገረዛል ይገረዛ ልጆች ይገረዝ እዛ ጊዜ ትመጣ ለህ አሁን ግን እንዳትመጣ አለችው። በቃ በሳምንት በሶስት ቀን በአራት ቀን መጥቼ ይሻለ ብሏታል። እንግዲህ ያው ሩታ በአስራ አምስት ቀን በሳምንት ሳምንት በጋር ድልሻለሁ ብሎሻል። በቃ እንደው ጀግና ጀግና ባል ነው የሰጠሽ። አዎ ጀግና ባል ጀግነባል አብሮሽ እንጂ እውነት፣ በጣም ጎበዝ ልጅ ነህ። በጣም በጣም አስተዋይ ማለት ነው። ያው በዚህ ሰምታ በዚህ በዛ ሰምተ እንዳንሰማ እየሆንክ ማለት ነው። ምን ልበላችሁ፣ በቃ በጣም ጠንካራ ማለት ነው። እና ቤተሰብ እንግዲህ ይህን ይመስላል። እናንተም ወደዳችሁ ሸር ላይክ አድርጎ አበረታቱኝ። እንግዲህ ሁሉም ቪዲዮ እስከ መጨረሻ ያዩት ማለት ነው። ቀጨብ ቀጨብ አድርጌ ትንሽ ትንሽ ቀርጬላችኋለሁ። እንደምትወዱት ተስፋ አደርጋለሁ። በሌላ በአዲስ ተመልካች መልካም ጊዜ መልካም ቀን ይሁንላችሁ። ባይ ባይ